ጉድ ጉድ ጉድ! ሄርሜላም ሌላ ስሜት ሳይኖራት አይቀርም፣ ሳይፈቅራት አይቀርም፣ ሳታፈቅረውም አይቀርም። ምን ማለት ነው? ቆይ እነዚህ ልጆች ምን ይዞ ነው የመጡት እንዴ? ቆይ ይሄን ሀሳብ እሱ ነው መጥተው ማቅረብ አለባት ወይስ እናንተ ናቸው መታቸው ማቅረብ ያለባችሁ? ምንድን ነው ቆይ ሀሳባችሁ? ሰላም ሰላም፣ ቅመሞቼ፣ እንዴት ናቸው? እኔ ጋር ሁሉ ሰላም ሰላምታ ራሱ አላስቀደምኩም። በጣም አናዶኛሉ፣ በጣም እና ራሴን አጠፋለሁ ማይሆን ነገር ውስጥ አገባለሁ እያለች ነው ህርሜላ ምን ማለት ነው? ቆይ ስትገባ ውላ ለምን አታድርም? እናንተ ያሰባችሁላት እንዴ? የሰው ባለ ፍጥ ብላ የሰው ባል ላይ ፍጥ ብላ አፍቅራ ልጅ አባት እያወቀች እንዲሁ በሚዲያ እያየች እንደዚህ ለሆነች ሴት እናንተ አስባችሁላት ነው እንደዚህ ቁማቸው የምታወሩት? ስጀምር፣ መቼ ታረሰችና ነው? እንደ አታዛዝንም እንዴ? እንዲህ ቆማቸው አንድ ሰዓት የምታወሩ እናንተ እንደሆነ ብላችሁ የሰው ትዳር የሰው ህይወት ለመበጥበጥ አይመስልም? ቆይ ጋይዝ እና ምንድን ነው ሀሳባቸው አላማቸው? እናንተ ልጆች ግን እንዴ እንዲህ ቆማቸው የምታዋሯት እንዴ? ትንሽ እንደ ትንሽ እንኳን ትታረስ እስኪ ጊዜ ስጧት። አታሳዘንም፣ በእግዚአብሔር እንዴ ምን ይዞ ነው የመጡት እነዚህ ልጆች? ቆይ የእሷ አንሶ እናንተ ደግሞ ልታጨልሉሉ እንዴ? ደግሞ አብርሽ ተብዬው ማለት ነው፣ እሷ እሺ ካለችኝ ከእሷ ጋር ሆናለሁ፣ ሩታ እምቢ ካለች ደግሞ ከእርሚላ ጋር ሆናለሁ። ቆይ ምን አይነት ወጠጠን! እስካሁን በቃ ምንም አታረፍም እንዴ? ቆይ ምንም በቃ ምንም አይገባህም ረብስማ፣ ትምህርት አልተማርክም እንዴ? ምን ነው ቆይ፣ ምንድን ነው እንደ ወሬ አይጥም፣ ንግግር አይጥም፣ በቃ ምን ቀልድ አይጥም። ምንድን ነው አለ እሷ። ስጀመር ስት ሲያምርብህ አይደል እንዴ? አላሮታ እኮ ባዶ ነው። ማን ለመለከቴ እዚ ቁጭ ብለው ይሄ ምን ሙትቻ እንዴ? በጣም አስጠላኝ። እግዚአብሔርን አሁን በዚህ ሰዓት ይሄን ሀሳብ ማሰብ አለበት። አብረሽስ ብሆን እንዴ? አላበዛም እንዴ? ተመልከስ አለኝ በቃ ስሜ አለኝ ብሎኮ በቃ ህፃን ህፃን ሊያጫውት አሁን እስኪ ትልቅ ሰው ነይ ትልቅ ሰው ሆነ እስኪ ተከበር ምንድነው እንደዚህ የሚያጃጅል ምንድነው እንደዚህ የሚያጠግብ ሲጀመር ማለት ነው እኛ ተመልካዮች ሲጀመር ሩታን ብለን እንጂ አብረሽን ብለን አይደለም እንዴ ምንድነው እንደዚህ የሚያወጣጥር እንደዚህ ጥባሪ መትነፋ ሩታ ላይ ሷጋ ሆነ አለው ሰውም ደግሞ በአብርሃም ዙሪያ ደግሞ ሌላ ሰውም እየተጎዳ ነው እ አብርሃም በእኔ እና እሱ ጉዳይ ከእኔ እና እሱ ውጭ ማንም ሊጎዳ አይችልም። ገባ ይሄ ሌላ ነገር ነው ማለት ሌላ ነገር በቃ ይሄ ሌላ ሀሳብ ወይ ሌላ ወሬ ወይ ደግሞ ሌላ አላማ ኖሮት ካልኖረ በስተቀር ግባ በእኔና በሱ ጉዳይ እኔና እሱ እንጂ ልንጨቃጨቅም ልንከራከርም ልናወራውም የሚገባው፣ ሲቀጥልም ደግሞ እኔና እሱ ነን። በእኔና እሱ ጉዳይ ልንጎዳ የሚገባው እንጂ ጭራሽ ከኛ አልፎ ሌላ ሰው ሊጎዳ፣ እንደገና እናንተ ተጨንቃችሁ መታችሁ ልታወሩኝ ኢቨን ምንም ሳይላችሁ ምናምን። ምን አላማ ሊኖረው ይችላል ሩታ? እስኪ ያስ እኔ ምን አውቄ አላማውን። ማእናንተ ነገሮኝ። አይ ምንም አላማ የለውም እዝም ስታስበው የሆነ ነገር ሊኖረው ይችላል ብለ ትገምታለን። ያንን አላማ ግን እኔ ላቁ አልችልም ልገምት ወይም አለው እንደ ብዬ ልጠራጠር እችላለሁ እንጂ ላቁ አልችልም። ያንን ነገር የምታውቁት እናንተ ናችሁ፣ እናንተ ነገሩኝ እንጂ ምንድነው። ሀሳባችን እንደ መጀመሪያው የመጀመሪያ አይነት ፍቅር እንዲመለስ ነው የመጀመሪያ ፍላጎታችን፣ እና አንቺ ጋር ደግሞ ያለው ስሜት እንደዛ እየመሰለን አይደለም፣ እና አብርሃምን በመጣ ቁጥር እየደበረው ነው እና ይህን ነገር ምንድነው ቁራንኩኔ፣ እና እሱ ጉዳይ ነው። እናንተን የሚመለከት ነገሩ አይደለም ማለት ለምን በዚህ ልክ እንደዚህ እየሆናችሁ እንዳለ አልገባኝም። እኔ እና እሱ አሁርታ ልንጨርሰውልም ልንፈታ የሚገባ ጉዳይ ሲሆን እናንተ በዚህ ልክ እንዲህ መሆናችሁ ለእኔ ሁሌ ጥያቄ ነው የሚሆንብኝ። ሩታ ልክ ነሽ። እናንተ መካከል እኛ አያገባንም ልክ ነሽ። በባልና ሚስት መሀልም መግባትም አያስፈልገን ግን ደግሞ እንደ ጓደኛ እንደ ጓደኛ አንዳንድ ነገር የሚያማክረን ነገር አለ። ገብቶሻል አንድ ጓደኛ የሆነ ነገሮች የሚያማክረን ነገር አለ። ከኛም ደግሞ የሚጠብቀው እናንተ ይህን ነገር አማከራችሁ። ስለዚህ ስለአማከራችሁ መታችሁ እኔን አብራችሁ ትሆናላችሁ ወይስ አትሆኑም? ካልሆንሽ ምናምን ልትልኝ ልል ልንል አይደለም አይተሻላ፣ ቀደምሽን እና ወደ ሌላ ተረጎምሽ ሩት ሰምታችሁ እኮ እያላችሁኝ ያላችሁ አብራችሁ ትሆናላችሁ ወይስ አትሆኑም፣ ነው እንዴ ጥያቄ እያልከኝ ያለው ብሎኛል። በእውነት ነው ያለ ፊድባክ ደስ አይልም። ከወጣ ልክ እዚህ መቶ በሚወጣበት ሰዓት እየደበረው ነው። ይሄ ነገር ደግሞ እንዲደጋገም አልፈልግም ምን በግልጽ አውሪ እንዴላችሁ። አንደኛ ነገር አንቺና አብርሽ አንድ ላይ እንድትሆኑ እንፈልጋለን። ያው አብርሽ ብዙ እንትን እየሰጠሽው አደለም መሰለኝ፣ በዚህ ሰዓት ማለት ቦታ እየሰጠሽው አደለም እሱ የሚሰማው ስሜት እየገፋሽው ምናምን እንደሆነ ነው። እሱ ነገር ደግሞ አብርሽን እየጎዳው እና ደግሞ ከሀገርም ሊወጣ እያሰበ ነው። ከሀገር የሚወጣው ደግሞ ብቻውን አደለም ከሰው ጋር ነው እና ያንን ነገር ደግሞ አንቺ እንድታስቆሚ እንፈልጋለን። በቃ ነገሮች የሚስተካከለው በአንቺ በኩል ነው ሩት። አሁን በመሀላችሁ ልጅ አለ፣ አንድ የሚያደርጋችሁ ልጅ አለ። እንደ በፊቱ የሆነ የልጅ የልጅ ነገር ይብቃና አንድ ቤት ውስጥ እንድትኖሩ እኛ እንፈልጋለን። አብርሃምም እየመጣ እየከፋው መሄድ የለበትም። አንቺም እርግጠኛ ነኝ ደስተኛ አይደለሽም። እሺ፣ ሌላስ ምትሪ ነገር የለም? ሌላ ምን ለምለው ነገር የለም። ማለት እስኪ በራስሽ በኩል አስቢና ነገሮች እንዲስተካከል እንፈልጋለን። በቃ እሱ ነው። ከዛ በተጨማሪ ደግሞ ማለት ወሩጣ ያሁን አንድ ምነግሮች ነገር ማለት አሁን ከሀገር ሊወጣ ነው ብሎ አቤል ጀመረ። ይቻለ ነው ከሀገር የሚወጣውን ከሌላ ሰው ጋር አይደለም እና ከሄርሜላ ጋር ይመስለኛል ፌርም ለአብራም ለአብርሃም ስሜት ሳይኖራት አይቀርም። እሳት ታፈቅሮም አይቀርም ይመስለኛል፣ ግምቴ ነው፣ የኔ ግምት ነው ግን እና አሁን ደግሞ ራሴን አጠፋለሁ። ጉድ ጉድ ጉድ ጉድ እንደው አብራም ምን እየሆነ ቆይ፣ ዕቃ ዕቃ ጨዋታ ነው እንደ፣ ቆይ፣ በእናንተ መሀል ያለው ምንድን ነው? ቆይ ለተመልካችም ለራሳችሁም እንዲህ ምንድን ነው እንደ ክብር ስጦ እንጂ ምንድን ነው እንደዚህ መዝረክረክ። እንዴ አብራም ተብዬው ምን አላበዛህም እንዴ? ሩታም እስኪ ትታረስ እንደውም ትንሽ ጊዜ ስጧት እንዴ። በዚህ ሰዓት አሁን እንደዚህ ማውራት አለባት? እሷም እንደዚህ መሆን አለባት? እንደ ልጅ መወለድ እንደዚህ ቀላል ነው እንዴ? ቆይ ቆይ ብን በቂጡ መች ታረሰችና ነው እንደዚህ? ቆይ እስከዚህ ሰዓት ቆማ እንኳን ማውራት እንዴ! በጣም ነው የሚገርመው። ሰላም ምን የማይሆን ነገር ውስጥ ትገባለሁ እያለሽ ነው ሄርሜ። በዚህ መልክ ደግሞ ነገሮች መቀጠል የለባቸውም ብለን ስላሰብ ነው የመጣ ነው። ፈጣሪ ጽናቱን ይስጥሽ። እንዲ በጣም እግዚአብሔርን፣ በጣም አበዛ አበዛ። እንዲ ቆይ ልጅ እንዳላችሁ እያወቀ ትዳር እንዳላችሁ እያወቀች በሚዲያ እያየች፣ ቆይ የምታፈቅረው ሴትስ ምን አይነት እንደሆነ እንትን ብኖራት ነው፣ ስሜት ብኖራት ነው። ምን ማለት ነው? ቆይ እንደ ዕቃ ዕቃ ጨዋታ ነው እንደ የተያያዛችሁት። ምንድነው እንደዚህ የሚያደርጋችሁ? ቆይ ሚዲያ ላይ ምን እራሳችሁን ችግር፣ እዛ ላይ አውርታችሁ አትፈቱም እንዴ? እንደ ሰው ይጨነቃል፣ ሰው ያስባል ምናምን ትሉም አትሉም? ደግሞ ሮታ ምንድነው? እኔና እሱ ብቻ ነው የምንጨነቁ። እዚህ ጋር እኛም ማንጨነቅልሽ ነው የምመስልሽ እስከዚህ ማሰብ እኔ እና እሱ ብቻ ነን ስለ እሱ እና ስለ እኔ ጉዳይ የምንጨነቀው፣ ምን ማለት ነው? እዛ ላይ ሁሉንም ነገር ሚዲያ ላይ ካደረጋችሁ በኋላ ሰው የማይጨነቅላችሁ ነው እንደሚመስልሽ። ስለዚህ እሱ ከእኔ ጋር ሲሆን እሷ እራሷን እንድታጠፋ እድል አመቻቸውላት ማለት እኮ ነው። ነው በመጀመሪያ ደረጃ ኖ፣ አንተ እንደዛ አልክ። አይደለም ሀሳቤ ነገር ግን እሱ ከኔ ጋር ሲሆን ኦልሬዲ አታዋለች ሰው እራሷ ልታጠፋ ነው ማለት ነው። በእኔ ምክንያት ደግሞ ሰው መሞት የለበትም። እኔ ሰው ህይወት መጥፋት ምክንያት መሆን አልፈልግ። ሲቀጥል ደግሞ ሳታፈቅሯ አትቀርም ወይም መሰሪ ምናምን ይሄ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛ ነው ብሎ ማንም ከማንም ጋር እንደዚ አይሆንም። እኔም ወንድምም ጓደኛም መምላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዚህ አይሆንም። ገባክ? ሲቀጥል ደግሞ እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ፣ ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ሊያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ገባለን በእጃችን ጉዳይ የፈለገውን ነገር ሊያደርግ ይችላል፣ ሊመጣ ይችላል፣ ሊያወራ ምናምን ምናምን። ከዛ ውጭ ባለው ነገር ግን የራሱ ሕይወት ነው የራሱ ላይፍ ነው፣ አይመለከተኝም። ስለዚህ ሂዳችሁ ንገሩት፣ ለእሷም ንገሯት፣ አብረን አንሆንም ብላለች። ስለዚህ አትጎጂም፣ ራስሽን አታጠፊ ብላችሁ ንገሯት። ለእሱም ለእሷም እሺ። ከሀገር ሊወጣ ደግሞ ካሰበ ማለት ነው ይሄዱ። ሁለቱም አንድ ላይ ገብተዋል ያኔ። ቆይ ምን ማለት ነው? ቆይ እዚህ ጋ ማለት ነው እንጂ በጣም ይደብራል። እግዚአብሔርን አንቺ ልጅ አለሽ፣ ልጁም ደግሞ ያብርሽ ነው። ምን ማለት ነው? ልጃችን ነው አንድ ላይ